ከአንድ ዓመት ከስምንት ወር በኋላ ዴቭን ድጋሚ ልናየው ልናገኘው ነው። አዲስ አበባም ገብቼ ራሴን አጠፋለሁ ብሎ በሚዘጋጅበት እመብርሃንን እማ እያለ እየጠራ ቤት ዘግቶ ማልቀሱን አስታውሳለሁ። ቅዱስ ሩፋኤል አንተ እኔን እንደፈወስከኝ ወንድሜን ፈውስልኝ አልኩት። ሰላም ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት ያለም ጫፍ ሰላም ክርስቶስ ብዝት ብርክትክት ይበልላችሁ። በጎና መልካም የሆነ ነገር ሁሉ ለእናንተ ይሆንላቸዋለሁ። ወንድማችሁ ቴዶ ዘሩፋይ ነ በቴዶ ቲዩ እነሆ ቴዶ ቲዩ ላይ የሚለቀቁ ቪዲዮዎችን በመከታተል ለምታበረታቱኝ፣ ይህንን ጨምር፣ ይህንን ቀነስ ለምትሉኝ በሙሉ ምስጋናዬ ከልብ ነው። በተለይ ደግሞ ቴክኒካል ድጋፍን በማድረግ አንድ ሰው መጥቀስ ይገባኛል። የኢቲአርት ሚዲያ ባለቤት አቶ ምንያህል በንቲ ከስር ከስር እየተከታተለ ይህንን ጨምር፣ ይህንን ቀንስ በማለት በጎና መልካም የሆነ ነገርን እያደረገልኝ ይገኛል። አመሰግናለሁ። እንደዚሁም ቪዲዮችን ቶሎ ቶሎ እንድሰራ በመበረታታት በቴክኒኩ ረገድ ኤዲት በማድረግ ወንድሜ ተሙዬ አብሮኛል እጅግ በጣም እሱንም አመሰግናለሁ። እንግዲህ ሌሎችም እንደዚህ እየተጨመራችሁ ዩትዩብ እየተጠናከረ እንዲቀጥል እፈልጋለሁኝ። እስከ ፍጻሜው ድረስ አብራችሁኝ እንድትሆኑ የምጠይቀውን አንድ ርዕሰ ጉዳይ ይዤላችሁ ለዛሬ መጥቻለሁ። ጥረታችሁ አይጓደል። ላይክ ሼር፣ ሰብስክራይብ፣ ኖቲፊኬሽን ኦል በማድረግ አሁንም ተከታተሉኝ። ሁላችንም የምንወደው የምትወዱት፣ በጣም የምታደንቁት፣ የምታከብሩት እኔ ደግሞ ከምንም በላይ ወንድሜ ነውና ከሁላችሁ አብልጬ የምወደው ብዬ ልዝናናባችሁ አንድ ወንድማችን ከረጅም ጊዜ ቆይታ በኋላ ወደ አገልግሎት ይመለሳል። ወደ እሱ ርዕሰ ጉዳይ እናልፋለን። ልባችን ላይ ዝቋል አለ ገዳማያን አባቶቻችንን ፈጽሞ አረሳል። ነገር ግን ጉዳያችን ብዙ ነውና መቃኘት ዞር ዞር ማለት ይገባል። ይህንን የምሥራች ከሰማው ዘግየት ብያለው። ነገር ግን የዝቋላ ገዳማውያን አባቶቻችን ሀዘን ባለበት ይህንን መንገር ስላልፈለግኩኝ ሰንበት በት አድርጌዋለሁ። አሁን ልነግራችሁ ወደድኩ። አብራችሁኝ ቆዩ። ሰላምና ጤና ጸጋና በረቱዘሩፋዱ ተመልሰናል። እንግዲህ ቀድሞ ጫፍ ጫፉን ነገርኳችሁ። ሁላችን እንወደዋለን፣ እናከብረዋለን። ለእኔ ደግሞ ታውቃላችሁ ወንድሜ ነው፣ ጓደኛዬ ነው። ለማህበራዊ ሚዲያ አገልግሎት ለሁላችን እኔን ጨምሮ ቀድመው መሰረት ከጣሉት መካከል አውራውና ግንባር ቀደሙ ነው። ዴቭ ሙለር ዳዊት ሙሉ አለም ከአንድ ዓመት ከስምንት ወር በኋላ ዴቭን ድጋሚ ልናየው ልናገኘው ነው። ለምስጋና ለበረከት ለአገልግሎት መትጋቱን ሊቀጥል ነው በእግዚአብሔር አምላክ መልካም ፈቃድ በአቢይ የተአምር ተጎብኝቶ ተቃኝቶ ወንድማችን ዳግም ለምስጋና ለአገልግሎት ሊቆምልን ነው። የዴቭን ሐሴት የዴቭን ደስታ የሰማሁት የዝቋላ ገዳማያን አባቶቻችን አሰቃቂና እጅግ በጣም የሚዘገንን እረፍት በተሰማ ጊዜ ነበር። ታዲያ ስለ ገዳማያኑ ቀድሞ መነጋገር ይገባል፣ ሐዘናችንንም ልንወጣ ልንመካከር ከልባችን ልናኖር ይገባልና የዴቭን ጉዳይ ዘግየት ለማድረግ ወደድኩኝ። ዴቭ በአንድ ዓመት ከስምንት ወር ቆይታ ውስጥ ብዙ አይነት ጥንካሬ ብዙ ተአምራትን ከአቡ ደጅ አግኝቷል። ነገሩ እንዲህ ነው። ከአንድ ዓመት ከስምንት ወር በፊት ከሚሰራበት ከዱባይ ወደ አዲስ አበባ ኤርፖርት በህመም ሆኖ ይመለሳል። አዲስ አበባም ገብቼ ራሴን አጠፋለሁ ብሎ በሚዘጋጅበት ጊዜ በአቡ ተአምራት ቀድማ የተጎበኘችው እህታችን፣ መካሪያችን፣ እጅግ የምንወዳት ደዚ የዚ ጊቲዋ ታገኘውና ግዴለም ዴቭ አይዞ በርታ፣ ሂድ ወደዚ ጊቲ ወደ አቡነ ገብረ መንፈስ ቅዱስ ደጅ፣ በዛም ተጠለል፣ በረከት ይሆንልሃል፣ መዳንም ታገኛለህ አለችው። ወንድሜ ታዲያ አይኑን አላሸም፣ ደስ ብሎት ወደዚ ጊቲ አቡነ ገብረ መንፈስ ቅዱስ ገሰገሰ። በመሃል ዴቭ የሆነውን ነገር በሙሉ እየሰማን እንዴት ነገሮች መልካም ይሆናሉ ብለን መጨነቅ ጀመር። ስንቆጣም ስንደሰትም በዚህ መንገድ ነገሮችን ብንፈታም እያልን ቆየ። በዚህ ሁኔታ ውስጥ ታዲያ ወንድማችን እንዲህ ከእግዚአብሔር አምላኩ ዘንድ ልክ እንደ ያዕቆብ ሆኖ ቀረበ፣ ተናነቀ። ካልባረከኝ ካልዳንኩኝ አልለቅህም፣ ደጅህን ለመርገጥ ደጅህን ለማገልገል ዳግም እንድቆም ካላደረከኝ አልተውህም አለ። አምላከ አቡዬን ተማጸን አቡነ ገብረ መንፈስ ቅዱስ በታምራት እንዲጎበኙትም እሳቸውን ዕለት ዕለት ደጅጠና ታዲያ ያመኑ አምላኩ ያመናቸው አዌ አልረሱትም፣ አልካዱትም፣ አልተውበትም። በተስፋ የናፈቅናትን ያቺን ቀን እንናፍቃለን ብለን ቀድመን የተናገርንላት ያቺ ቀን ደርሳ ታታሪው ትጉህ የሚወደደው ወንድማችን ዴቭ ዳግም በምስጋና ለአገልግሎት ሊቆም ነው። ታዲያ በአገልግሎት የሚመጣው በምን አይነት መንገድ ነው ልትሉኝ ትችሉ ይሆናል። ወይን ሲያነጋግራቸው አንድ ነገር ነው ዴቭ የተናገራቸው የጠየቃቸው እርሶ ተአምሮትን ያድርጉልኝ፣ ደጆን አገለግላለው፣ ስለቴን የምከፍለው በዚህ ነው ብሏቸው ነበር። ያን ጊዜ መጣና ለዝጊቲ አቡነ ገብረ መንፈስ ቅዱስ እንግዲህ እንደምታውቁት ዝጊቲ አቡነ ገብረ መንፈስ ቅዱስ እጅግ በሚደንቅ ሁኔታ በአርባ ምንጭ ተራሮች አናት ላይ እየተገነባ ያለ ጉባኤ ቤት ያለው፣ አብነት ትምህርት ቤት ያለው፣ ሱባኤ ቤት ያለው፣ መንበረ ጵጵስና ያለው እንዲሁም ግዙፍ ቤተ መቅደስ ያለው ሌሎችም ልዩ ልዩ የአዳራሽንና ሌሎች የሆኑ ፋሲሊቲዎችን ጨምሮ እየተገነባ ያለ ግዙፍ የቤተ ክርስቲያን ሀብት ነው። አሁን ሊመረቅ ከጫፍ ደርሷል። ይህንን ነገር በማፋጠን ዴቭ ወታደር ሆኖ ከፊት ሊቆምልን ነው። አዊ ታምራት አደረጉለት። እንደ ወንድም እንደ ጓደኛ ከዴቭ የምወስዳቸው በጣም በርካታ ትምህርቶች አሉ። እግዚአብሔርን መውደድ፣ እግዚአብሔርን ከልብ መሻት፣ ከመንገዱ ላለመውጣት ጥረት ማድረግ፣ ኃጢአት መስራት ሳይሆን መመለስ እንዴት እንደሚቻል ከዴቭ እንማራለን። ዴቭን ሳውቀው በልቤ ካሉትና ከማረሳለት መካከሎች አንዱ እመብርሃንን እማያለ እየጠራ ቤት ዘግቶ ማልቀሱን አስታውሳለሁ። ኃጢአት እምነትን አያስቀዳም፤ እምነት የኃጢአትን ደጆች ይዘጋል እንጂ። ከዴቭ የተማርኩት ትልቁ ትምህርት ይሄ ነው። የትኛውም ጓዳ ጎድጓዳ ውስጥ ብንገባ፣ የትኛውንም ጥፋት ብናጠፋ፣ የትኛውም በደልና ኃጢአት ቢኖርብን፣ የትኛውም ሕመም የትኛውም በሽታ ቢኖርብን ከእግዚአብሔር ጋር ባለን ግንኙነት ያ ሁሉ ይፈታል። ለዴቭ ይህ ነው የሆነለት። በጣም በርካታ ለቅሶች ነበሩ ዴቭ እንዲድን፣ ዳግም እንድናገኘው በጣም ብዙ ምኞቶች ነበሩ። በዓመት ውስጥ እንደ ዴቭ ጓደኝነቴ በጣም በርካታ ቴክስቶችን ዴቭ እንዴት ነው የሚል ተቀብያለሁ። ምናልባትም ከተጠየቁኳቸው ከየትኞቹም ጥያቄዎች የሚበዛው ዴቭ ወዴት አለ የሚል ነው። ታዲያ ዴቭ ወዴት አለ ለሚለው ጥያቄ እንደ ቀይን ተቀበዝ ብዤ እንዳልቀር እናንተንም ደግሞ ጠይቃችሁ ነበር ሳልመልስ ይኸው አለፍኳችሁ ብዬ እንዳለን እንዳላፍር አድርጎ እግዚአብሔር አምላክ ዜናውን እንዳበስር ረዳኝ አሁ ጻድቁን ተማምነንባቸው ነበር ምድረ ከብድ የዛሬ ዓመት መጋቢት አምስት በረገጥኩ ጊዜ አዌ በደጆ እኔ ሀገር ውስጥ ብኖር አብረን ከሌለን ደግሞ ዴቭ እርሶ ደጅ እዚህም ደግሞ ቆሞ ምስክርነት ይሰጣል ብያቸው ነበር አሁ ያንን አልተውብኝም ዴቭ ወደዚህ ጊቴ አቡነ ገብረ መንፈስ ቅዱስ በሄደ ጊዜ የምወደውን ሀብት ሰጠውት ይህም የሐዋርያው የቅዱስ ዮሐንስ ወልደ ነጎድጓድን የአባቴን ቤተ ክርስቲያን እንዲዞር እንዲሳለም ስለት እንዲፈጸምለት እንዲሆንለት መማጸን የተሳለው ስለት አሁን ሲደርስ ሲፈጽመው ታዩታላችሁ። ገሰገስን ወደ ቅዱስ ሩፋኤል ወደ ፅራርያም ደጅ አንተ ለእኔ ተአምራትን ያደረግ ከልጅነቴ ወላጆቼ እንደነገሩኝ ከሞት ያተረፍከኝ። ከዘጠነኛ ክፍል ጀምሮ ደግሞ የምሰቃይበት የጎን እጢ ነበረብኝ። በዚህ በኩላሊቴ አጣጫ ግራይ አቅጣጫ የነበረ ያንን በጨረር ራሱ መጥቶ በእምነቱ ተፈውሽ ያለውበት መላእክ ነውና ቅዱስ ሩፋኤል አንተ እኔን እንደፈወስከኝ ወንድሜን ፈውስልኝ አልኩትኝ። ቁልቢ ገብርኤልም አላሳፈረንም። ይህ ሁሉ እምነት ተደራርቦ የራሱ የዴቭ ቆራጥነትና ከእምነት ጋር የተደረገው ትስስር ተጨምሮበት የሌሎች ታላላቅ ወንድሞች የዴቭ ወንድሞች ጓደኞች ጸሎት እንዲሁ ታክሎበት ዴቭ ድኖ በመካከላችን ይቆሙ ነው። ይህንን ያደረገ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድማችን ዴቭ በቀጣይ ሳምንት በሚዲያ ብቅ ይላል። አብረን እንቆማለን፣ አብረን እናመሰግናለን። ዘርዘር ያለውን ነገር አዌ ያደረጉለትን ነገር ከኔ ይልቅ እሱ ይነግራቸዋል። ዛሬ እንደ ሌላው ጊዜ ቃላትን ሰካፊቼ በደንብ መሆራት አልቻልኩም። ውስጤ ሐዘንም ደስታም እየተጋጩ እየተገፋፉ ነው። ከዝግቲ ደጅ የሰማውት ከዝቋላ ደጅ ከሰማውት እኩል ሆነብኝ። በዝቋላ ዘንኩ በዝግቲ ደግሞ ደስታ ሆነልኝ። ደስታዬ ደስታችሁ ይሆናል። የዴቭ ደስታ የእናንተም ደስታ ይሆናል። ሌሎችም ደግሞ በዴቭ ዙሪያ ያሉ በጣም ብዙ ከኔ የሚልቁ አፍቃሪዎቹ ወዳጆቹ አሉ። ለሱ የልባቸውን የሰጡ መልካሞች አሉ። ለነሱ ደስታ ነው። ያ ደስታ ለሁላችሁ ይድረስ። ዴቭ ሙለር ዳግም ወደ አገልግሎት ይመለሳል። ሰላም ክርስቶስ ይብዛላችሁ። እጅግ በጣም ደስታ ይሁንላችሁ። ወንድማችን ዳግም በምስጋና በበረከት ቆሞ የበደለውን ክሶ መልካም አገልግሎት እንዲሆንለት በሁላችሁ ዘንድ በጸሎት ይታሰብ። ሰላምና ጤና፣ ጸጋና በረከት ሄዶ ዘሩፋይ ሄዶ ዘሩፋይ ሄዶ ቲዩ